ኮመንት ላይ መጥቶ ያ ቴቴ፣ እኔ እንደ ቀልድየት ያላገጥኩ ለመለስኩት ነገር እንደዚህ በአንዴ ኦፌንድ እኔ እኔ እንደዚህ አይነት ሰይጣን አይቻለ። ባናና ሰምተዋል ያለውን ሸርሙጣናት ዩቲዩብ ጀምራል። በአማራ ስምት ነግዳል። ኦሮሞናት እ ስንት ነገር ነው በአንድ ያወራ ራሱ በሳቅ ማምላ አብርሃምን ራሱ ሰደበ። አብርሃም እናትን ብዳለው እኮ ሁሉ እናት አልሳደብም። እናትን ብዳ አብርሃምን አለው። እኔ እኮ ስማ ስማ ባኔክስ እኔ ቆፍጣና ነኝ። ደግሞ ጎንደር ያደረች እኔማ የጎንደር ዘር ሀሞት ያለኝ ነኝ። ማንም ጋ የሄድኩኝ ቂጥ ምልስ አይደለሁም። እንደውም ከብዙ ሰው ጋር ተጣልቼ በብሎክ ነው የማሰናብተው። ሁሉም ያውቃል። እንኳን አይደለም ሄጄ ቂጥ ምልስ ማለት ነው። እንደኔ ቆፍጣና ኮስታራ የለም። ሄጄ የቴቴን ቂጥ ምልስ ሰው አይደለሁም። ገብቷቸው አላደለ። እዮዳብ ስላለ ስላላለ አይደለም መታረቅ ከፈለግኩኝ ከፈለግኩ አልኩ ይልቅ መታረቅ ከፈለግኩኝ አሁኑኑ እታረቀዋለሁ። በሰከንድ ነው መታረቅ የምችሉ። ማንም ምንም የሚያመጣው ነገር የለም። ግን እኔ ስማ የናቀኝ መናቁቶ ስቤታ ወቃ ሰው አዳምጠኛ ይባኔ እኔ የማን ነው እቴቴ ስለሰደበኝ ምናምን አይደለም ግን ስሜን ስላጠፋበት የሄደበት ርቀት ስላለ የራሴ ምክንያት ስላለኝ ከሱ ጋር ልታረቅም ብዬ ዘላለም እምያለሁ። ተገዝቻለሁ። ጨርሻለሁ። ዘግቻለሁ። በዚህ ትናንትና ግን ቤቴ መጥቶ ዝም ብሎ ሲጽፍ ምናምን አለ አይደለ? ነገ ዩትዩብ ላይ በደንብ አወራበታለሁ ምናምን ብዬ ዝም ብዬ፣ እሺ አንተ ከተለወጥክ በቃ ከሁለት ወር በኋላ ጊዜ እሰጥሃለሁ፣ ሁለት ወር ሙሉ ግን አንተ ጌታን ካልተቀበልክ ምናምን እያልኩ እየተሳፈጥኩ ነበር። ምግብ ለሕፃናት መግባለሁ ምናምን ፎርጊቭ አረግልሃለሁ ምናምን እያልኩ ዝም ብዬ ነው እንትን ያልኩትኝ። ግን አንተ ችግርህ መቼ አትለወጥም ያው ነህ ምናምን እርግጠኛ ናችሁ ምናምን እያልኩ ዝም ብዬ ከእንትና ጋር ነው ማሾፈው፣ ከዲቦራ ጋር ገባክ? እንጂ እኔ ጠንቅቄ አውቃለሁ ምን እንደማስብ ምን እንደማወራ አውቃለሁኝ። አምና ስቱፒድ፣ ያን ያህል። ከዛ በኋላ ለምን ቤቱ አንቺ ማድረግ የነበረብሽ ሶስት ሺህ ሰው ከፍ ቤትሽ ተቀምጦ የቴቴን አካውንት አምጥተሽ ማዘጋት? ምን አገባኝ እኔ ምን አገባኝ? ይሄ ማህበረሰብ አፈንድዶ ቤቱ ለሚሄደው እኔ ሪፖርት። ሙስሊሞች ከዚህ በፊት ሰድቧቸው ሪፖርት አድርገውበት አካውንቱ ተዘግቶ፣ አዳሚ አይደል እንዲያው። አሁን ቂጣቸውን አፈንድደው እንዳለ ፎሎ ያደረጉት እኔ ቤት ታይምን ቤት ነኝ። እኔ አካውንት ሪፖርት አለ ዋርኒንግ አለብኝ። ለምንድን ነው እናንተ ሪፖርት ምረው ኮፒሊንክ ማታደርጉልኝ? እኔ ለሰው ለሰው እኔ ሪፖርት እንዳደርግ ትፈልጋላችሁ አይደል፣ እናንተ ግን የኔን ኮፒሊንክ አታደርጉም። ምን አገባኝ እኔ

ፈለገን አይደለም እንደለም። የጀመርከውንም አባቴን ጨርሰው ተሳደም። ምን አገባኝ እኔ ዘቅዘቀ ህዝቡን ተሳደብ ስትፈልግ፣ ሀጢያቱ ሁሉ ነገር ቤታ ፈለገ ሞራሉም ጀግንነቱም ሃይማኖቱ ሁኑም ልቡ ላይ ነው። አንተ ስለሰደብክ እኮ የሚወርድ መሰለህ ቅሌታም። እኔ እግዚአብሔርን እኔ ታውቃለህ። እኔ እኮ እያዳመጥኩ ፈለገን እኔ ምን አይነት ሰው ፈለገን ነ በእንትኑን ነው እዚህ ቤት መጥቶ ስለ ቤተክርስቲያን የሚያወራው ልጅ፣ እኛ ደግሞ ተሰማኛል። ቆይ ባናን አልጨርስላት እኛ ኦርቶዶክሶች የአንተን ሃይማኖት ባላቅምግን ኦርቶዶክስ ከንጹህ ነን ከጻዲቅ ነን ከሚሉትኝ ቆሻሻ ባለጌ ተሳዳቢዎችን ነው መለወጥ እግዚአብሔር የሚፈልገው ንወደን ያለው እናንተን፣ ጻዲቅ ጻዲቅ የሚጫወቱትን አይደለም ገብቷቸዋል። ጻዲቅ ጻዲቅ የተጫወቱትን አይደለም። እግዚአብሔር ኑ ብሎ ሊባረክ የመጣው ልክህን ነው የምነግርህ። ሲቀጥል ደግሞ አንተነክ እንዴ ከሰው ጋር እንድታረቅ እንዳልታረቅ የምታረገኝ ይህን የመጨረሻ ጊዜ ነው የምነግርህ፣ ባለጌ ነክ፣ ባለጌ ቆሻሻ በአንዴ ስንቱ ስንቱ ገረመኝ፣ ሊገረም ባናን እግዚአብሔር እንቅልፍ ላይ ነበርኩ። እንዴት እንደ ባነን ኳ አጠይቀኝ። በህልሜ ነው በምን የውሸታም፣ ውሸታም ነገ ሲጀመር መጀመሪያም የዛሬ ሳምንት ብለኔ ቆመህልኝ አለ። ከዛ በፊት ከመማር ጋር ሴትኛ አዳሪ ሸርሙጣ እያለ ኦሮሞን ስትሳደብ፣ አማራን ስትሳደብ ምን እያለ ፖስቷል። ግን እኔ አልተለወጥኩም ገብቷል ማንም፣ እኔ ምንም አልወቅኩም፣ አልታለሁም፣ አልሞት አሁን እየሰማ ነው የሚሆነው። ኧረ ምን ይሰማል? እዛ እየጮኸ ነው ተባት። እዮዳብ እኮ ከዮናስ ሄጋው ጋር የሆነ ችግር አለበት። በቃ ሲጀመር ችግራቸውን ሁለቱ ከሱ ጋር እኮ እሱ እኮ ነው ምን ባናና ሁለቱ ሟቴ ናቸው። ቴቴም ሆነ እሱ ሟቴ ናቸው። ቴቴን አስመሳይ ተገለባባጭ ነው ካለ እሱም ተገለባባጭ ነው። እንዴት በለኝ፣ ከዛሬ ሳምንት በፊት ቤታ ጥሩ ልጅናት፣ የዋ ልጅና ሰርጀሪ ያልተሰራች እነዚህ አስመሳይ እንዲናት እያለ ከሚስቱ ጋም ከራሱ ጋም አውርቶ ካሁን ካሁን ግን ቴቴ ቤቷ ላይ ኮመንት ላይ ጻፈ። ካሁን ካሁን ልትታረቅ ነው ብሎ በፍራቻ የተነሳ ይሁላ በአንድ አባቴን ሳይቀር በአንድ ምስ አባቴን ወደዋለሁ ስላልኩ ስለተሳደ ምንም አታመጣም። ሚስትን ከፈለግኩኝ እንዳልሆነ አድርጌ ረግጥልሃለሁ አንተን ትቼ ማለት ነው። እኔ ግን እንዳንተ ዘቅጭ አልቀመጥም። እናታችሁን ብዱ እያልኩ የምትሳደቡ አንተ ባለጊዋ፣ የምባለው ግን እኔ ነኝ። ገባክ ላይክ? ብዙ ነገር ተናገረ በአንድ ደቂቃ አስገባት። እሱ ከዮኒ ጋር ስትታረቅ፣ ከዚህ ከቴቴ ጋር ስትታረቅ፣ ይሰድብሃል ይጠላሃል ስምህን ያጠፋል። ልክ ከእሱ ጋር ስትታረቅ ነው ይወዳል። ይሄ አስመሳይነት ነው አጎብዳጅነት ነው ውሸታምነት ነው። እውነተኛ የሚወድ ሰው ቆይ ስማኝ፣ ስማኝ መጀመሪያ ነው የሚመክረው አለ ባናና። ለእኔ ከዚህ በፊት ቆሞ ባለፈው፣ በትክክልም አልቆመልኝም፣ ግን ባለፈው እንደዛ ልተናገረው ካለ ዛሬ ግን የሆነ ስህተት ሰው ልጅ ሲያይ የእውነት የሚወድ የእውነት የቆመልህ ከሆነ ዛሬ ይሄ ቤታ እንደዚህ እንደዚህ ብለሻል፣ ምንድን ነው ምንድን ነው ላይክ ልትይ የፈለግሽው ነገር፣ ምክንያት አለሽ ምናምን ብለሽ ሰው ልጅ ትጠይቃለህ። ከዛ በኋላ ደግሞ ሁለተኛ መልሰ ደግሞ ታስረዳለ ከዛ ከሶስተኛ የራስን ሀሳብ ሰጠ መሳደብም ከፈለግ አስተያየት መስጠት ከፈለግ ትሄዳል ያ ብቻ ስላልኩ ስላየ ነገ ታርቄ አንድ ገስት ለቢያይ ታንቋ በገመድ ሊሞት ነው እንዴ እኔ አላደርገውም እሱ ስላለኝ አይደለም ማንም ስላለኝ አለም ግን ክብሬን ስለምጠብቅ ስሜን ካጠፋ ጋር ካንቋሸሸኝ ጋር ውሸት ካወራ ሰው ጋር ቁጭ ብዬ የምታይበት አንዲትም ነገር የለም ያን ያህል እኔ ደደብና ደንቆሮ አይደለው ቂጡን መለስ ቂጡን የሚልሱለት ሰዎች የሚፈሩት ስድቡን የሚፈሩትኝ ቪው የሌላቸው ፎሎ የሌላቸው ላይክ የሌላቸው ሰው ማያያቸው ሰው ማይወዳቸው ሰዎች ናቸው። እሱ ስር ለመወደድ ፎሎ ለማግኘት ለመታየት ቂጡ የሚያጎበድዱት እቴቴ ጋ እኔ ቤታ ነኝ፣ በራሴ የምተማመን ማነው? ቲክቶክ ማዞር የምችል ለኝ አራት ነጥብ እንዴ ምንጉር ነው ታውቃለህ አንተ

አይ ነው እንዳናደስ፣ አብርሃምንም እናተትበዳ አየሁት እኮ እኔንም እኮ ገብቼ ነበረ እና እኔንም እኮ ሊነጃጅ ሰው የሞከረ እና መመሰለሽ ያው ዮዳብ እኮ የታወቀ ነው። ሁሌም አሁን ዛሬ ዮናስ ስለ አማራ ካወራ እዮዳብ መጥቶ ስለ ኦሮሞ ያወራል። ስለ ኦሮሞ ካወራ ዮናስ እዮዳብ ስለ አማራ ያወራል። ይህ እኮ ነው ፖለቲካ። ዮናስ እንትናን እኮ እናውቀዋለን። ምን ፓስተር እዮዳብ የታወቀ እኮ ነው። እና ምንም እንትን የለውም። ግን ይመስለኛል አሁን እንዳልሹ እንትና ያኛው ደግሞ ጴንጥ ይሆኛሉ እያለ መሰለኝ እና ለምን ቆለጥ ግንባሩ ላይ ሰካምን አገባኝ። አሁን እንዳልሹው አንቺ ከሱ ጋር የምትታረቂ ስለመሰለው ነው። ይነጀሰ የምታረቅ መታረቅ መስሎት እኮ ነው። ኢቭን ራሱ ብታረቅ የእውነት የቆመ እሱም እንደ ቴቴ ተገለባባጫስ መሳይ ነው ማለት ነው። እኔ ብታረቅ ራሱ እኔ ለእውነት ቆሜልሻለሁ፣ አንቺ ግን ሄደሽ አንቺ ግን ሄደሽ አሸረገች እግዚአብሔር እንዳይሆንሽ ምናምን ብሎ ማለፍ ነው እውነተኛ ሰው። ውሸተኛ ስለሆነ ግን አባቴን ተሳደበ። አባቴ ተሳደበ ያላል አይታላ አባቴንም ሲሳደብ ማለት ነው። ያ ሁሉ በአንድ አወረደብኝ ቢሸው ነበር። ግን ይብስበታል ስለማያውቀው ጸባዩ። እኔ ደግሞ እንዲብስበት ነው የምፈልገው። ለዛ ነው ኮመንት ላይ ይባስበት፣ እስኪ ይባስበት። ቆይ ቆይ ቆይ ባናና በየቀኑ ይስደበኝ። የድሮም ጡቴ ካለ ያድርግ። የድሮም ሃይማኖትም የተሳደብኩትም ካለ ፖስት እስኪ። ማን አባት ወንድ የሆነ ያነቃንቀኛል? ዝም ብሎ ሱ ራሱን ነው የሚያስገምተው። ገባ? ሲሳደብ ምን ሲል ሰው ምንድነው ችግር? ሰው ይታዘባል እኮ አሁን መቼነት ስደግፋት፣ አሁን ስሰድባት ማንም በቁም ነገር የሚወስድ የለም። አስመሳይ ነው የሚልክ ካሁን ካሁን ከንትናጋ ትታረቃል ነበርኮ ከመሰደቦ በፊት አንቻ አልሰማቸው በአንድ ሸርሙጣና ደግሞ ሚስቴን አከብራለሁ ሴት ልጅ ጥሩ አይደለም። ባ ሚስቴን አከብራለሁ ሴት ልጅ አከብራለሁ ይላል። ን ከሰሚገው ሚስቴን አከብራለሁ ሴት ልጅ አከብራለሁ ይላል። በአንዴ ግን ሸርሙጣ ምናምን እያለ ሴትን ይሳደባል። ገባክ? ይሄ ይሄ እንዲህ አይረሳውም። እንዲህ በጣም የገረመኝ በጣም እንደተናደደ ያወቅኩት ሲሳደብ፣ አሁን እናታችሁን እንደዚህ ትምል ምና ሲል ሰምቼዋል አላቅም። እና በጣም እንደተናደደ ያወቅኩት አብርሃምን

በኢየሱስ ክርስቶስ ስም አንተ በአንዴ ነው የተለወጠው። እኔ በህይወቴ ሰው ሲለወጥ ደሙን የፈላው በአንዴ እንትንሽ እየታየ ነው ቪዲዮሽ እግሬ ነገር ነው። አይ በተረፈ እንዴት ነሽ? በዚሁ አጋጣሚ ብዙ ጊዜያችን ነው ከተገናኘ ራሱ ተዩበች ሱ ማይ ጋር በስመ አብ። ኧረ ሰው አብዷል በቃ። ምን ጉድ ነው? እኔ ግን በስመ አብ እኔ ግን አይደለም የሚያስፈ እኔ ግን ባናና፣ ተወው እሱን እናገና። እኔ ጥያቄ አለኝ፣ የሰው ልጅ ማለት ነው። ስለሰደብከው ፎቶ ስላወጣ ቪዲዮ ስላወጣ ስለቆራረጥ ምን ስላለ ፊት ስላበላሽ ምንም እኮ የሚለወጥ ነገር ታውቀኛለህ ባናና፣ የሁላም ተሰደብኩኝ። እንኳን በሱ በይሁዳ ባይ አይደለም፣ በይሁዳ ባይ አይደለም። በአማራ ልጆች እኮ ስንት ጊዜ ቆሜላቸው ሰድበውኛል እኮ፣ አረ እንዴ፣ አንቋሽሸውኛል። ምን ሆንኩኝ? ምንም እኮ ምንም እኮ ላይክ ምንም እኮ የሚፈጠር የለም። ራሳችሁ ነው የምታስገምቱት ምንም ላይክ ምንም ነገር በህይወቴ የሚፈጠር የለም። እንደ እየሰደበች ነው ምናምን ትቋቁ ነው። ሲጀመር ቆይ ለምን ለምን ጆከርን አልተናገረው? ጆከር እኔ አልሰድበውም ከዚህ ቆይ ቆይ ሴት ላይ ይወል ሴት ላይ እንደሚበረታ ይወዳ ሴት ላይ ነው የሚበረታው። ገብቷል አላል ወንድን አቅም የለውም ወንድ ጋር አቅም የለውም ሴት ላይ ነው የሚበረታው። ራሱ ጆከር ቤት ውስጥ ገብቶ ምን ሲለው ነበረ? አትናገረውም ከዚህ በኋላ የሆነኝ ስለው አልናገረውም ከዚህ በኋላ አሁን ተለውጧል። ፖለቲካ ላይ ካልመጣብኝ በስተቀር አልናገረውም። የሚመቸው መብቱ ነው ሲለው አንድ ነገር አልተናገረም። እኔ ግን የቀልዴን፣ ግን አንተ ግን የእውነት በፈጣሪ ከተለወጥክ ረጅም ጊዜ በፈጣሪ ኮንክ ስድብ ካቆምክ እኔ ፎርጊቭ አረግልሃለሁ ስላልኩት ብቻ ነው የተሳደበው። ለምን ጆከርን አልሰደበው? ለምን አቅሙ እኔ ላይ ነው? አያ ማሀይል ነው እንዲ ተው፣ በቃ ይመረግሽ። ምን አንቺ ስንት እኔ ከመጣው ጀምሮ ሁሌ እንኳን አሁን ድሮ ተደራጅቶ ቀን ከሌሊት ሲጀመር ጆከር የምንሰደብ ስለሚፈልግ ነው እኔን እንትን የሚለው። ባለፈውም በጃፒ ቤቷ አሰደበ። ዛሬ ምንትን ይላል። እያዩ መታዘብ ነው። እንትና እንድትቀጠቅጭለት ፈልጓል። ማን ነው ያንን ሲገውን ማለት ነው። እኔ ደግሞ ልንገርህ እኔ ደግሞ ልንገርህ የና ንቄዋለሁ በጣም ተሰዳድበን አንድ አይነት ስድብ ነው የምንሰዳደበው። ተሰዳድበን ተሰዳድበን እኔ ከእሱ ጋር ንቄው ቤቱም አልሄድምም። ምንም አለ ነው በቃ ንቄዋለሁ። በቃ ንቄዋለሁ፣ መቼም እንደማልታረቃቀዋለሁ መቼም ከሱ ጋር እንደማልሄድ አውቄዋለሁ። በቃ ንቄዋለሁ። አለቅ አራት ነጥብ ራሴን ማቅ ሰው ነኝ። ወንድ ወንዶቹ በተለይ ሴት የሚሰድቡት ነገር በጣም የሚገርምኝ ነው። በጣም አሁን እዛ ጋር ቁጭ ብሎ ጆከር እየነገረው ነበር። ጆከር ቁጭ ብሎ እኔ ከዚህ በኋላ ዮኒን አልሰድበም ቤቱ ሄጄ አለው። እንግዲህ ተመልከት። ቤቱ ሄጄ ኮመንት ስጽፍለት ይቅርታ አድርጌልሃለሁ ሲለኝ ጊፍት ሰጥቼው ወጠው አለ ገባት። ጊፍት ሰጥቼው ወጣው አለ። ጆከርን ሳይናገር አህያውን ፈርቶ ዳውላውን አሉ። ጆከርን ሳይናገር ሴት ላይ ማለት ነው ሴት ላይ ነው ጉልበቱ። የሚያሳዩ ደግሞ ለሴት ቋሚ ነኝ ለሴት ተከራካሪ ላይ ሚስቴን ወዳለው ምናምን ይላል። አትወድም፣ አውሬ፣ የሰው አውሬ። ሴት ላይ ነው የምትበረታው። እስኪ ወንድ ኮንክ ጆከርን ተናገር፣ ፈሪ። አይ ጆከርን ማ እግዚአብሔርን። እሱ ጊፍት ሰጥቶት ይቅርታውን ተቀብሎ ወጥቶ፣ ቤታ ግን ካሁን ካሁን ኮመንት ላይ ጻፈች ብሎ ማን ነው ተጻፈላት ብሎ ይጮሃል። ሲያስጠላ፣ ገገማ ተጠላውቴ እንደም አስተር እየወደብ ዝም ብሎ ነው እባክሽ አሁን ይገለበጣል አሁን እንዳልታረቅ ሲያቀው ደሞ ይታወሻል ኢግኖር ኢግኖር መቅጨት ነው አትመልሽለት ኖ ኖ ኖ ኖ ሮማን ባይ ዘ ዌይ እንገራችሁ ለምሮ በሮማን የሚያሰድበኝ እንዴ መብቴ እኮ ነው ሮማን ስንቴ ከ ከዮኒጋ ስትታረቅ እኔ ምን ብያታለኝ እንዴ እኔና ሮማን ጓደኝነታችን እዚህ የቲክቶክ ጓደኝነታችን እንዳለ ሆኖ እንዋደዳል። አከብራታለሁ፣ ታከብረኛለች። ከፈለግ ሰው ጋር ትታረቃለች፣ ከፈለግ ሰው ጋር ትጣላለች። ማንም እንትን ይለኝ የለም። ከሰው ጋር ተታረቅሽ ብሎ መጣላት አትችልም። ሮማን ሶስቴ አራቴ ተታርቃለች ከእሱ ጋር አንድ ቀን ለምን ተታረቅሽ ብዬ ሰድቢያት አላውቅም። ሮማን እኮ ማገናዘብ ትችላለች፣ አራዳ ናት እኮ እሱ የከተማት ነው። እውነቱን ነው፣ እውነቱን ነው። እንትን የጻፈ ቦታችን እኔ እነግርሻለሁ። ኳትሮ ትክክል ነህ። ባይዘጉ ምን አለ ኳትሮ ጆከር ራሱ ጆከር ማፈሪ ስለሆነ ስለምታቀም ሰው አሁን ይሽለጠለጣል። ይሽለጠለጥ ታቹ ባክሽን እነዚህን ቤታ